ዛሬ ከፍተኛ ተጋርሎ በማድረግ በሸዋሮቢት ከተማ በወሰዱት ድንገተኛ ጥቃት የሸዋሮቢት ከተማን የጸጥታ ዘርፍ ኃላፊም ከነ ሶስት አጃቢዎቹ የተደመሰሱ መሆኑን ያጼ አምደ ጽዮን ኮር አስታወቀም። ከዚሁ ጎን ለጎንም እየተካሄደ ያለውን የአማራ ህዝብ የህልውና ትግል የደረሰበትን ደረጃም። ለሰፊው ህዝባችን ማሳየትን ዓላማ ያደረገ ተጠናክሮ በቀጠለውም የተለያየ ህዝባዊ ውይይቶችን በሁለት ቀጠናዎች በርካታ ህዝብ የተገኘበት ታላቅ የህዝባዊ ውይይት መድረኮችን ፈጥረናል ብለዋል። ዝርዝር መረጃውን ይዘነዋል። የፋኖን ክንድ መቋቋም ያቃተውና የአማራን ህዝብ ለመጨረስ ሌት ከቀን የሚሰራው አገዛዙም የህዝብ አገልግሎት የሚሰጡ ትምህርት ቤቶችንና የግለሰብ ቤቶችን በድሮን እያወደመ መሆኑ ተገለጸም። ከቀላል እስከ ከባድ ሜካናይዝድ መሳሪያ ከተዋጊ ጀት እስከ ድሮን ይዞ ቢዘምትም ያልተሳካለት የብልጽግናው ስርዓት በሃይማኖትና በማህበረሰብ ልዩነት በመፍጠር የእርስ በርስ ግጭት ውስጥ ለማስገባት ቢሞክርም የሀገር ሽማግሌዎች ግን ሀሳቡን አክሽፎበታል ተብሏል። ተጨማሪውን በዝርዝር ዘነዋል እምትሰሙት ይሆናል። በዛሬው ዕለት በአዲስ አበባ አራዳ ፓርክ አዳራሽ ውስጥ ዲሞክራሲያዊ ስምረት ፓርቲ የተባለውም በአቶ ጌታቸው ረዳ የሚመራው መስራች ጉባኤውን ሲያካሄድ መዋሉ ተገለጸም። የህወሀት ሌላኛው የሽማግሌዎች ፍንካች በማይጨው ከተማ ካድሬዎቹን ሰብስቦ በአዳራሽ ውስጥ ይጨፍር ውሏል። በሌላ በኩል ደግሞ የትግራይ ህዝብ የአቡነ አረጋዊ አመታዊ በዓልን በሌላ ጎዳና ሲያከብር መዋሉ ተገልጿል ተጨማሪውን በዝርዝር ይዘነዋል የተወደዳችሁና የተከበራችሁ አድማጭ ተመልካቾች እነዚህንና ሌሎችንም አዳዲስና አጫጭር መረጃዎችን በዝርዝር ወደምናሰማበት የዕለቱ የዜና መርሃ ግብራችን እናልፋለን እስከ ፍጻሜው ድረስ አብራችሁ እንድትቆዩም በአክብሮት እንጋብዛለን መልካም ቆይታ የአማራ ፋኖ ሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር ዛሬ ከጧቱ አንድ ሰዓት ላይ ጀግናው ያፄ አምደ ጽዮን ኮር በሰራው ልዩ ወታደራዊ ኦፕሬሽን የሸዋ ሮቢት ከተማ አስተዳደር ጸጥታና ደህንነት ኃላፊውም የነበረውን አቶ ለማ ወንዳ ፈራውን ከነ ሶስት አጃቢዎቹና ሌሎች ሚኒሻዎች ላይ በተወሰደ ጥቃት ወደ ቀደም ታለቆቻቸው ሸኝተናቸዋል ያለ ሲሆን ከአገዛዙ ስርዓት ጋር የተሰለፈ ሁሉም በጀግናው ሰራዊታችን ከመደምሰት ስለማይተርፍ የስርዓቱን አገልጋይ በማጀብ ለሰከንድ ካጠገቡ ከማይለዩ ታጃቢዎቹን በተጨማሪም ሌሎችንም ሞታችን ካለቃችን ጋር ያድርገው ብለው በገቡት ቃል መሰረት ትግላችን መራር ነውና፣ እስከ ወዲያኛው አብረውት ሸኝተናቸዋል ሲል ኮሩ አክሎ ገልጿል። የገዛ ወገኑን በመከር ለጨፍጫፊው የብልጽግና ስርዓት አድሮ የፋኖ ቤተሰቦችን እየጠቆመ ሲያሳግትና ሲያሰቃይ እንዲሁም ገንዘባቸውን በመዝረፍ ሀብት ንብረታቸውን እያስወሰደም ለአማራ ህዝብና ለነፃነት ታጋዩ ፋኖ የነበረውን የከፋ ጥላቻና በሸዋሮቢት ከተማ ህዝብ ላይ እያደረሰ የነበረውን ስቃይ ሲከታተሉ የነበሩ የኮሩ አናብስቶች በዚህም የአገዛዙን አገልጋይ በመደምሰስ ለህዝብ ትልቅ እፎይታ ተፈጥሯል። ከዚህም ቀደም በተመሳሳይ ባንዳዎች ላይ የተጀመረው ጥቃት ዛሬም እየቀጠለ ሲሆን ማንም ቢሆን ከንስሮቹ አይን ማምለጥ እንደማይችል ዛሬ በሸዋሮቢት ከተማ አደባባይ ላይ የወደቀው የባንዳው አስክሬን ማሳያ ነው ሲሉም ኮሩ ያስጠነቀቀ ሲሆን፣ መላው የሸዋሮቢት ከተማ ልጆቻችሁ በሰሩት ምሳታዊ ኦፕሬሽን እንኳን ደስ አላችሁ ሲል ኮሩ ለሸዋሮቢት ከተማ ነዋሪዎች በላከው መልእክቱ ገልጿል። ይህ እንዲህ እንዳለ ደግሞ እየተካሄደ ያለውን የአማራ ህዝብ የህልውና ትግል እየደረሰበት ደረጃን ለሰፊው ህዝባችን ማሳየት አላማ ያደረገም ተጠናክሮ በቀጠለው የተለያዩ ህዝባዊ ውይይቶች በሸዋ ሮቢት ቀጠናዎች በርካታ ህዝብ የተገኘበት ታላቅ የህዝባዊ ውይይት መድረኮች እያካሄደ እንደሚገኝ ኮሩ እየገለጸ ሲሆን፣ በሸዋ መራቤት አውራጃ በሚዳ ወረዳ ሬማ ቀጠና ዙሪያ የአፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ባደረገው በአይነቱ ለየት ያለ የህዝባዊ ውይይቶች ቁጥራቸው ከ2000 በላይ የሚሆን ከቃራ መጅት ቀበሌና ከአላቦ ቤራባ ቀበሌ ከተወጣጡ ነዋሪዎች ጋር ወቅታዊ የውይይት መድረኮች ተካሂደዋል። ግዙፉን ህዝባዊ መድረክ የመሩት የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር አመራሮች ባደረጉት ሰፊና በሳል ውይይቶች ከማህበረሰቡ የተለያዩ ጥያቄዎች ተነስተው በክፍለ ጦሩ አመራሮች ምላሽና ማብራሪያ የተሰጠባቸው ሲሆን፣ ሰሞኑን እናንተ ልጆቻችን ያደረጋችሁትን ፊልም መሳይ እውነተኛ ውጊያም በአይናችን በማየታችን በልጆቻችን ጀግንነት ዳግም ኮርተናል ሲሉም የስብሰባው ተሳታፊዎች በስሜት ተናግረዋል ሲል የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መረጃውን አጋርቷል። የፋኖን ክንድ መቋቋም ያቃተውና የአማራን ህዝብ ለመጨረስ ሌት ከቀን የሚሰሩ አገዛዙም የህዝብ አገልግሎት የሚሰጡ ትምህርት ቤቶችንና የግለሰብ ቤቶችን በድሮን እያወደመ መሆኑ የተገለጸ ሲሆን ህዝብ ጠሉ የብልጽግናው ስርዓት በአማራ አራቱም ግዛቶች ባሉ ቀጠናዎች የማህበረሰብ አገልግሎት ሰጪ ተቋማት ላይ በድሮን እያወደመ እየቀጠለ ሲሆን ትናንትና ዛሬ በጎንደር አፋድ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት በሚያስተዳድርባቸው ቀጠናዎች ዛጎች ከተማ በንጹሐን መኖሪያ ቤት ላይ የድሮን ጥቃት ፈጽሞ በርካታ ንጹሐንን ሲያቆስል በአፋባ ምዕራብ አማራ ቀጠና ቴድሮስ እዝ። ሁለተኛ ተፈራ ዳምጤ የክፍለ ጦር የሆነ ሳለማየው ብርጌድ በሚያስተዳድርባቸው በጎንጂ ቆለላ ወረዳ ያለ ቀበሌ ላይ ደግሞ ትምህርት ቤቶችን በድሮን እንዳወደመ የመረጃ ምንጮቻችን ጠቁመዋል። ፋኖ ለተተኪው ትውልድ በማሰብ ትምህርት ቤቶችን ለቆ ለካምፕነት የማይጠቀም ቢሆንም ምንም አይነት ፋኖ በሌለበት የሸበሌ ትምህርት ቤትን ፋኖን አገኛለሁ በሚል ቅዠት በድሮን አፈራርሶም አማራን በሕይወትም በንብረትም ሊያጠፋው መምጣቱን በይፋ አረጋግጧል። አገዛዙ ላይ ስሙላ በአንድ በኩል ትምህርት ይጀምር እያለም ፋኖን በየወረዳዎች እየጠየቀ በሌላ በኩል ደግሞ የትምህርት ተቋማትን በድሮን የማፍረስ ድራማውን ሲሰራ እየዋለም ፋኖ ህጻናትን አገዛዙ በቀላልና በከባድ መሳሪያ ያጠፋቸዋል ብሎም ትምህርት ይከፈት ወይም አይከፈት ሀሳቡን በኢደር መያዙ ትክክል መሆኑን አረጋግጧል። በዚህም የድሮን ጥቃት ምንም አይነት ፋኖ በአካባቢው ባይኖርም የትምህርት ቤቱን ሳር ለከብት የሚያጭዱና ጤፋጨዳ ለቀን ስራ የሄዱ ሶስት ንጹሐን ተሰውተዋል። ከዚህም በፊት በጎንጂ ፕሪፓራቶሪ ትምህርት ቤት ላይ ድሮን ተጥሎ ንጹሐን መቁሰላቸውና ላብራቶሪ ክፍሉ ሙሉ በሙሉ የህዝብ ንብረት መውደሙ ይታወሳል ሲል የዮሐንስ አለማየሁ ብርጌድ ህዝብ ግንኙነት ኃላፊ ገልጿል።

የአፋባ ምዕራብ አማራ ቀጠና አጼ ቴዎድሮስ የአምስተኛ ክፍለ ጦር የወርቅ አባይ ብርጌድ ቀጠና ላይ ከፍተኛ የሆነ የብልጽግና ወራሪ ቡድን በውጊያ ሲሸነፍ በሶሪት በአንበላም፣ በጎሪ፣ በዛጋ፣ በኩራፊ ቀበሌዎች ላይ ከፍተኛ የሆነ አገውና አማራን ለማጫረስ ከ2016 እስከ 2017 ዓ ም ድረስ የሰራውን የፖለቲካ ሸፍጥ ቆራር ጠንጥለኗል። የአንድ አባት ልጆችን ለከሰረው ፖለቲካ ማካከሻ ለመስራት በማሰብ

ሁለት ወንድማማቾችን በጠላትነት እንዲተያዩ አድርጎ ቆይቷል። ይህንን ችግር ለመፍታት በነበረን የህዝብ መድረክ ላይ የአገውና አማራና የሙስሊምና ክርስቲያን የሚል የብልጽግና ኮተት ለአንዴና ለመጨረሻ ጊዜ ዛሬ ገመዱን ቆርጠነዋል። በነበረው የህዝብ መድረክ ላይ ከተሰበሰቡ የማህበረሰብ ክፍሎች መካከል የሀገር ሽማግሌዎች እንደተናገሩት ከሆነም አገውና አማራ የአንድ አባት ልጆቹነን ሳለም በተሰራብን የጠላት ሴራ እርስ በርሳችን ተገዳድለናል። ወንድም ወንድሙን ገሏል። ይህ ሁኔታ በመፈጠሩ ሶሪትና አንበላ ከተሞች ላይ ከከተማነት ወደ ፍርስራሽነት ተቀይረዋል። አሁን ችግሩን ለይተን በማወቃችን በአንድ ካልተጋመድን ሁላችንም በተራ ይሄ ዘራፊ አገዛዝ እንደሚያጠፋን ተረድተናል በማለት ሀሳባቸውን ገልጸዋል። በዚህም የውይይት መርሃ ግብሩ ላይ የሚከተሉት ሀሳቦች ላይ ዝርዝር ማብራሪያ ተሰጥቷል። አንደኛ አገውና አማራ የሚል ትርክት ላይ ምንም አይነት ልዩነት እንደሌለም። አገው አማራ አማራ አገው መሆኑን ተገልጿል። ሁለተኛ በክርስቲያንና ሙስሊሞች መካከል የነበረው ልዩነትን ፈትተናል። ሶስተኛ የአማራ ፋኗ አደረጃጀት አላማም ተልኮና ግብ ላይ ሰፊ ማብራሪያ ተሰጥቷል። አራተኛ ማንኛውም በአካባቢው የሚኖር አካል በባንዳነትና በስርቆት የሚሰማራ ካለ እንደሚረሸን አቅጣጫ ተሰጥቷል። አምስተኛ የፋኖ የወደፊት የትኩረት አቅጣጫና አሁን ያለበት ቁመና፣ ሀገረ መንግስት መመስረት የሚያስችለን ቁመና ላይ መሆናችን፣ ማህበረሰቡ ለፋኖ የሚያደርገውን የሎጂስቲክ ድጋፍ ላይ ሰፊ ማብራሪያ በመስጠት መርሃግብሩ ተጠናቋል። በዚህ መድረክ ላይ ከፍተኛ የአፋባ አመራሮችና የወርቅ አባይ አመራሮች የተገኙ ሲሆን ከተገኙት አመራሮች መካከልም የአፋፋ ምዕራብ አማራ ቀጠና አጼ ቴድሮስስ የሎጂስቲክ መምሪያ ኃላፊ ፋኖ ዘመኑ ገረመው፣ የአፋፋ ምዕራብ አማራ ቀጠና አጼ ቴድሮስስ የፋይናንስ መምሪያ ኃላፊ ዳኛው ሸባባው፣ የአፋፋ ምዕራብ አማራ ቀጠና አጼ ቴድሮስስ የወርቅ አባይ ብርጌድ ፋኖ ሞላ አዲሴም ተገኝተዋል፣ ሲል አርበኛ ዘመኑ ገረመው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴድሮስስ የሎጂስቲክ መምሪያ ኃላፊ ገልጿል። በዛሬው ዕለት በአዲስ አበባ አራዳ ፓርክ አዳራሽ ውስጥ ዲሞክራሲያዊ ስምረት ፓርቲ የተባለው በአቶ ጌታቸው ረዳ የሚመራው ፓርቲ ጉባኤውን ሲያካሄድ የዋለ መሆኑ ተገለጸ። ፓርቲው መስራች ጉባኤውን ከትግራይ ውጭ እያካሄደ መሆኑ ከመስራቾች አንዱ የሆኑት ነጋ አሰፋ መኮንን የገለጹ ሲሆን በጉባኤው ከመላው ትግራይ ወደ አዲስ አበባ የገቡ አባላት በተሟሉበት እየተካሄደ የተካሄደ በመሆኑም የብልጽግናው አገዛዝ ካሬዎችን ጨምሮ የሌሎች የተቃዋሚ ፓርቲ አመራሮችም በእንግድነት ተገኝተዋል ተብሏል። ምንም እንኳን ፓርቲው መስራች ጉባኤውን በትግራይ ለማካሄድ ቢያቅድም አስቻይ ሁኔታዎች ባለመፈጠራቸው በአዲስ አበባ አካሄዷል እየተባለ ሲሆን በብልጽግና ተራድእነትና በጌታቸው ረዳ መሪነት የተቋቋመው ስምረት ፓርቲ ውይይቱን በሚያደርግበት ወቅት የህወሀት ፍንካች የሽማግሌዎች ስብስብ ካሪዎቹን ይዞ በማይጮው ከተማ በአዳራሽ ውስጥ ሃይማኖታዊ በዓልን ምክንያት በማድረግ ሲጨፍርና ሲዘሉሏል የተባለ ሲሆን በተመሳሳይ ደግሞ የትግራይ ህዝብ የአቡነ አረጋዊ ክብረ በዓልን በየጎዳናው ሲያከብር እንደዋለ መረጃዎች ጠቁመዋል። የተወደራችሁና የተከበራችሁ አሚማ ተመልካቾች ለዛሬ ያዝናቸው አጫጭር እና ወቅታዊ መረጃዎች እነዚህን ይመስሉ ነበረም። በቀጣይ በላ መረጃ እስከምንገናኝ ጤና ይስጥልኝ።